ይህ አርማ የኃይል ነፃነት አርማ ነው። ይህ አርማ ሌሎች አፍሪካውያንም ኢትዮጵያውያን ማድረግ መስራት እንደሚችሉ ዳግም በሌላ ምዕራፍ ሊያስተምሩና ሊያሳዩ ቀርፀውት ይዘውት የመጡት አርማ ነው። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒዩክሌር ፕላንት በቅርቡ ስራ ትጀምራለች። ይሄ ለሀገር የሚያስቡ ለነገ የሚያስቡ ለትውልድ የሚያስቡ ሰዎች ደፍረው የሚጀምሩት ደፍረው የሚያሳኩት ደፍረው የሚያደርጉት ከፍ ያለ ሀሳብ ነው። እጅግ አስደማሚ ስራ ነው የተቋም ግንባታ ራዕይና፣ ዲስፕሊን ቪዥንና ዲስፕሊን ሲገናኙ ምን አይነት ነገር መፍጠር እንደሚችል ጥሩ ማሳያ ይመስለኛል። የኢትዮጵያ አርቲፊሻል ኢንተለጀንስ የኛ ኢትዮጵያውያን መልካችን የእኛ ኢትዮጵያውያን ልካችን የእኛ ኢትዮጵያውያን አርማችን ይሄ ነው። ሰሞኑን የትግል ጢሎ ለመያዝ እየተፍጨረጨር ያሉ የትላንት ካልኩሌተር ሰሪነን ምናምን ባዮች አሁን የሚሰሩትን የፖለቲካ ካልኩሌሽን ውጤት ምናምን ተመልክተን ካልኩሌተራቸው በትክክል እንደማይሰራ የምናውቅባቸው ሰዎች እንዲህ አይነቱን ስራ መስራት አይችሉም። አስር ተቃውሞ ወለድን ይላሉ፣ አስር አባራ አይሳካላቸውም የአራት ኪሎ አለቃስ አስር ትልልቅ ህልም ወለድ ይላሉ አስሩንም አባሮ ይሳካላቸዋል። አደለም፣ መሪነት ተቃዋሚነትን ወጉ እንዲጠፋባቸው አደረጋሉ። አደለም፣ ጀግና ፖለቲከኝነት ሰነፍ ፖለቲከኝነትን እንኳን በልኩ መታጠቅ ከበዳቸው። ኢትዮጵያ ግን ተአምረኛ ልጆቿ ተአምረኛ ስራዋን ሸምኖ ያለብሷታል። ድል ነው ሚያለብሷት፣ አሸናፊነት ነው ያለብሷት፣ ከፍታ ነው ያለብሷት። እነሱ የውሏ ተካራ እያሉ እንግዲህ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 ዐብይ እንዳይነሱ አድርጎ የፈጠፈጣቸው ነገር ግን እንነሳለን በሚል ሐሳብ ያገኙትን ተቃውሞ ሁሉ እየተንጠለጠሉ፣ ያገኙት ጫጫታ ሁሉ እያማለላቸው፣ ግን ያለ ትርፍ እየዳከሩ ያሉ ሰዎችን የምንመለከቱ ይሆናል። ነገራቸውን በጥልቀት ሰሞኑንም የምንሄድበት ይሆናል። ዛሬ ከላይ ከላይ እንመለከተዋለን። ግን ዛሬ ይህንን ሎጎ እዩት። ይሄ ሎጎ የኢትዮጵያ የኒዩክሌር ኃይል ኮሚሽን ሎጎ ነው። የኔ ሀገር የእናንተ ሀገር ኢትዮጵያ ያለችው ልታጸና ያደረገችው ልታደርግ እየገሰገሰች ነው ይህ አርማ የኃይል ነጻነት አርማ ነው ይህ አርማ ሌሎች አፍሪካውያንም ኢትዮጵያውያን ማድረግ መስራት እንደሚችሉ ዳግም በሌላ ምዕራፍ ሊያስተምሩና ሊያሳዩ ቀርጸውት ይዘውት የመጡት አርማ ነው የመጀመሪያው ታሪካዊ የኢትዮጵያ የኒውክሊየር ኃይል ኮሚሽን አርማ ነው። በዚህ ጉዳይ ላይ ብዙ ማለት ይቻላል ብዙ ማንሳት ይቻላል። ነገር ግን እዚህ ጋር አንድ ቃል በደንብ እንድነጋገር ፈልግኩኝ። ደፋሩን ሰጋሩን ሯጩን የአራት ኪሎውን አለቃ ዶክተር አብይ አህመድ አሊን እንድናነሳቸው ማለት ነው። ከሰሞኑ የቀድሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ህንፃ ኢቢሲ በምን አይነት መታደስ በምን አይነት መለወጥ ለአርቲፊሻል ኢንቴሊጀንስ ዋና መስሪያ ቤትነት እንደኋላ አይታችሁታል። እንዴት አይነት ድንቅ ህንፃ እንደተሰራ፣ እሳቸውም በፌስቡክ ገጻቸው የታሰበን ለመተግበር ከተተጋ በደንብ አድርጎ መሬት ላይ ማምጣት እንደሚቻል የታየበት ስራ እንደሆነ አጽንኦት ሰጥቶ ተናግረዋል። እጅግ አስደማሚ ስራ ነው። የተቋም ግንባታ ራዕይና ዲሲፕሊን፣ ቪዥን እና ዲሲፕሊን ሲገናኙ ምን አይነት ነገር መፍጠር እንደሚችል ጥሩ ማሳያ ይመስለኛል። የኢትዮጵያ አርቴፊሻል ኢንቴሊጀንስ በመጀመሪያ ከቦታው እንነሳ። ይህ ቦታ ለብዙ ዓመታት የኢቲቪ ሄድኳርተር የነበረ ቦታ ነው። መቼም የኢቲቪ ሰራተኞች እና ተቋሙን የመምራት እድል የነበራቸው ሰዎች ዛሬ መጥተው ይህንን ቦታ ቢያዩት እኛ የነበርንበት ህንፃ ነው ብለው ሊያስቡ የሚችሉ አይመስለኝም። እኔም ኢቢሲ በደንብ አውቀዋለሁ፣ ቦርድ አባል ሆኜ ማገልግ ያለው ይህን አይነት ቁመና መልክ አልነበረው። ምን ማለት ነው? በደንብ ግልጥ አድርገው የማየት የመስራት ከባቢን የመቀየር ተቋሚ መገንባት ልምዳችን አናሳ ነበር ማለት ነው። የኢትዮጵያ ልኳ ይሄ ነው። የኢትዮጵያ ጥቅሟ ይሄ ነው። ኢትዮጵያ የኒውክሌር ኃይል ማመንጫዋን ሎጎ ስታስተዋውቅ ዝም ብሎ ተራ ሎጎ ማስተዋወቅ አደል። ዝም ብሎ እከሌ የሚባል ዩኒቨርሲቲ የሆኑ ሰዎች ያሰሙትን ጩኸት ለራስ ትግል የመጠመለል ምናምን አደል። ዝም ብሎ ዜጎች ሊያነሱት ይችላሉ ብሎ በሚያስቡት ዜጎችን ብቀሰቅስበት ብሎ በሚያስቡት እየገቡ ትርፍ የሌለው ራስ ምታትነት አይደለም። ይሄ ለሀገር የሚያስቡ ለነገ የሚያስቡ ለትውልድ የሚያስቡ ሰዎች ደፍረው የሚጀምሩት ደፍረው የሚያሳኩት ደፍረው የሚያደርጉት ከፍ ያለ ሀሳብ ነው፣ የላቀ ሀሳብ ነው። በደንብ ማለት በደንብ የላቀ ሀሳብ እኔ አብይ አሕመድ እንደዚህ ናቸው፣ ዶክተር አብይ እንደዚህ አድርገውናል፣ ዶክተር አብይ በድሎናል ምናምን ይላሉ የኢትዮጵያ ተቃዋሚ ፖለቲከኞች፣ እንደነ ከሌ ያሉት ማለት ስሙን አልጠራውም ዛሬ፣ ሰሞኑን በደንብ ስለምጠራው ማለት። ከዚህ በላይ በደል ምን አለ? ከዚህ በላይ ግፍ ምን አለ? ጠቅላይ ሚኒስትሩ እኮ ትግል ተንጠልጣይ ነው ያደረጓቸው። ትግል ተንጠልጣይ ትግል ሳይሆን ጫጫታ ተንጠልጣይ፣ እሺ፣ ጫጫታ ተንጠልጣይ፣ ጩኸት ተንጠልጣይ የሆነ ነገር ሲፈጠር ሮጦ ጢሎ የሚይዙ ድሮ ፒክአፕ መኪና ሲያልፍ የሆነ ቦታ ለመሄድ ተንጠልጥለው የሚሄዱ ማለት ነው። እንደዚህ አይነት ጢሎ የሚይዙ ሰዎች ማለት ነው። ጦስ ነው ለሹፌሩም የሚሆኑት እነሱም የሚያሰቡበት አይደርሱም። ብዙ ጊዜ ይወድቃሉ። ያየነው እሱን ነው። ሰሞኑን የትግል ጢሎ ለመያዝ እየተፍጨረጨር ያሉ የትላንት ካልኩሌተር ሰሪነን ምናምን ባዮች አሁን የሚሰሩትን የፖለቲካ ካልኩሌሽን ውጤት ምናምን ተመልክተን ካልኩሌተራቸው በትክክል እንደማይሰራ የምናውቅባቸው ሰዎች እንዲህ አይነቱን ስራ መስራት አይችሉም። እነኚህ ሰዎች በጣም የሚያሳዝኑኝ፣ አስር ተቃውሞ ወለድን ይላሉ፣ አስር አባሮ አይሳካላቸውም። የአራት ኪሎ አለቃስ አስር ትልልቅ ህልም ወለድኩ ይላሉ፣ አስሩንም አባሮ አይሳካላቸዋል። ጫጫት አባሮ አይሳካላቸውም። ትጋት አባሮ ይሆንላቸዋል። ልዩነቱ በጣም ሰፊ ነው። መነጋገር፣ ማውራት፣ መመካከር ካለብን በእንዲህ አይነት ከፍ ያለ ጉዳይ ላይ ነው ማውራት ያለብን። የኛ ኢትዮጵያውያን መልካችን፣ የእኛ ኢትዮጵያውያን ልካችን፣ የእኛ ኢትዮጵያውያን አርማችን ይሄ ነው። ማልቀስማ ምንድን ነው ማስለቀስ። ሙሾ አውራጆች አሉ። ጀነራል አሉሻሎች እንዲህ ብለውኝ እንዲህ አብለውኝ ምን አይላል? ሰሞኑ በደንብ ነው የሚሄድበት ያሰበውን ጉዳይ ምናምን ምናምን። ዛሬ ከአንዳንድ ጉዳዮች አንጻር አጠር ያለች ጥንቅር ስለማደርስ ነው ቶሎ ቶሎ እያልኩኝ ይሄንን ማለት ነው። ግን በነኚህ ሰዎች ልፍያ የተከለለ በነኚህ ሰዎች ጫጫታ የተከለለ የኢትዮጵያን ከፍ ያለ አርማግናት ዘንጉት። ኢትዮጵያ የባህር በሯን ለመመለስ እየታተረች ነው። እንደ አርቴፊሻል ኢንተለጀንስ ያሉ ከፍ ያሉ ስራዎቿን እየሰራች ነው። እሱ ብቻም አይደለም የኒውክሌር ፕላንቷንንም ለመስራት ቁጭ አላለችም። እኔ የሚገርመኝ ይሄ ሁሉ ስራ የሚሰራው በጫጫታ መሃል ነው። በጩኸት መሃል ነው። ዶክተር አብይ አህመድማ እውነታችሁን ነው። በድሏችኋል። ልክ ናችሁ። በጣም ከባድ ግፍ ነው ያደረሰባችሁ። አደለም መሪነት ተቃዋሚነትን ወጉ እንዲጠፋባችሁ አደረጋችሁ። አደለም ጀግና ፖለቲከኝነት ሰነፍ ፖለቲከኝነትን እንኳን በልኩ መታጠቅ ከበዳችሁ። አደለም ምርጥ ተቃዋሚነት ይቅርና እኔ ማለት ሰው እንዴት ሰነፍ ተቋሚ መሆን ይከብደዋል ሰነፍ ተቋሚ መሆን ይሄ በነገራችን ላይ የማን አጀንዳ እንደሆነ ይታወቃል? በዚህ ሰዓት ኢትዮጵያን ማተራመስ ኢትዮጵያን መበጥበጥ ኢትዮጵያን የሚያተራምስ ነገር ቀዶ ሰፍቶ ማልበስ ሸማኔው ማን እንደሆነ እናውቃለን ሸማኔውን ስለምናቅ እንዲህ አይነት የጠብጋቢ አንለብስልህም አንለብስልህም ኢትዮጵያ ግን ተአምረኛ ልጆቿ ተአምረኛ ስራዋን ሸምነው ያለብሷታል። ድል ነው የሚያለብሷት፣ አሸናፊነት ነው የሚያለብሷት፣ ከፍታ ነው የሚያለብሷት። እነኞቹስ ኢትዮጵያ ላይ ያለብሷት ይፈልጉት የሀዘን እንትን ነው። ባለፈው ነግሬያችኋለሁ። ማዳጋስካርን ሲመኙ፣ ኔፓልን ሲመኙ፣ እነ ካሜሮንን ሲመኙ ነበረ። አንዱንም አልሆን አለቻቸው ኢትዮጵያ አመፅ ማለው ይመጣሉ። ሰው እንደ ዶክተር አብይ አህመድ አሊ ያሉ ትልልቅ ሰዎች የውጭ ሀገርን እድገት የሌሎች ሀገራትን ከፍታ አይተው ስለ ሀገራቸው ቀንተው መጥተው ይተጋሉ። እነኝኞቹስ የውጭ ሀገር ብጥብጥ፣ የውጭ ሀገር አመፅ፣ የውጭ ሀገር ውካታ አይተው አይመጡና፣ ሌላ ጉዳይ። እሱን መሬት ካላወረድን በደንብ ሄድበታለሁ እንዳልኳችሁ። ግን ይሄ የኢትዮጵያ አርማ ነው፣ የኢትዮጵያ አርማ ነው። ልዩነቱ በጣም ሰፊ ነው። በነገራችን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ እና መንግስታቸው እያሳኩት ያሉት እየጀመሩት ያሉት እየቀጠሉት ያሉት መንገድ ተቃዋሚዎቹ ይዘውት እየመጡት ጫጫታ አንጻር ከማድረግ ይልቅ ላለማድረግ የሚመቹ ናቸው። ለመተው ይቀላሉ፣ ግን በጫጫታ መሀል ማሳካት ጠቅላይ ሚኒስትሩ ባለፈው ያነሷቸው ሜጋ ፕሮጀክቶች አሉ አይደል? እስቲ እናስታውሳቸው። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒዩክሌር ፕላንት በቅርቡ ስራ ትጀምራለች። ኢትዮጵያ በአፍሪካ ግዙፍ የሆነውን የኢትዮጵያ አየር መንገድ ስራ በቅርቡ ትጀምራለች። በጥቂት ሳምንታት የመጀመሪያው የጋዝ ፋብሪካ ይመረቃል። በዚያው ቀን ከመጀመሪያው የጋዝ ፋብሪካ በሳይዙ በልኩ ከአስር ጊዜ በላይ ከፍ ያለው ሁለተኛው ጋዝ ይጀመራል። በዛው ዕለት ለዘመናት ስንመኝ የነበረው ነዳጅ የማውጣት ፍላጎታችንን ህልማችንን እውን የሚያደርገው ሪፋይነሪ ባንዶር ባነሰ ጊዜ ውስጥ ስራ ይጀምራል። በዚያው ሰሞን በቅርቡ የተፈራረምነው የማዳበሪያ ፋብሪካ ስራ ይጀምራል። በሚቀጥሉት አምስት ስድስት ዓመታት በትንሹ አንድ ነጥብ አምስት ሚሊዮን ቤቶች ለኢትዮጵያውያን ይገነባሉ። ሰው እንደዚህ ልማት ይናገራል። ሰው እንደዚህ ለሀገሩ የቀናይ ጥሩ ቀናይነትን ይዞ ይለፋል። ሰው እንደዚህ ይሮጣል። መሪ እንደዚህ ከፍ ያለ ነገር ያመጣል። እነዚህ ጫካ ለጫካ ጢሻ ለጢሻ መዞር ይሄ ሰሞኑን እንትን ያለውን ይሄ ደንበኛ ግብፃዊ የሚያነሳውን ሀሳብ ሰሞኑን በደንብ እናነሳዋለን። ነገ በደንብ እንወያይባታለን። በጣም በርካታ ጉዳዮችን በውስጡ የያዘ ስለሆነ ማለት ግን ይሄ ሁሉም እያለ የእኔ ሀገር ትቀጥላለች። ይሄ ሁሉም እየሆነ ኢትዮጵያ የምታሳካውን ታሳካለች። ሰሞኑን ከሻዕቢያ ጋር ሲማከሩ እንደነበሩ ሰምታችኋል። እና ሻዕቢያ ማድረግ እንዳልቻለ አውቋል። ህወሀት አልቻለችለትም፣ ፋኖ አልቻለለትም፣ እንዳለ አልሆነለትም፣ በፍጹም ሊሳካለት አልቻለም። ስለዚህ የመጨረሻ የሚባል ስምሪት ሰጥቷቸዋል። ይሄን የመጨረሻ ስምሪታቸውን ለማጽናት እየታተሩ ባለበት ሰዓት ደግሞ ኢትዮጵያ ይሄ ነው የኒዩክሌር አርማ ብላ ትመጣለች። የእነሱ ስራ መጮህ ነው መጮህ ነው መንጫጫት ነው። የእነሱ ስራ ማልቀስ ነው። የእነሱ ስራ ሙሾ ማስወረድ ነው። ሌላ ምንም አይደለም። የኢትዮጵያውያኑ ስራስ መቀጠል ነው። መቀጠል እቺ ግብፅ እንኳን እንትናላለችው። በነገራችን ላይ ይሄ የኒውክሌሩ ጉዳይ ኢትዮጵያን የአፍሪካ ፓወር ሃውስ የማድረጉ ጉዳይ ለግብፃውያኑ እረፍት የሚነሳ እንደሆነ ታውቃላችሁ። እረፍት ስለነሳቸውም ነው አንዴ ጅቡቲ፣ አንዴ ኡጋንዳ ምናምን እየተመላለሱ ከሚያቀርቧቸው ሀሳቦች መካከል የኃይል አቅርቦት ነው። የኃይል አቅርቦት የምትል ጩኸትን ደግሞ ይዘው ብቅ ያሉት የኢትዮጵያን ፓወር ሀውስ ለመሆን እያደረገች ያለችውን ሀሳብ ህዳሴ አለ ኒኩለሮ አለ ኮይሻይ ያለቀን ኢትዮጵያ ከፍ ነው የምትለው ከፍ ከማለት ውጭ ሌላ ምርጫም አማራጭም ኢትዮጵያ ነገሩ እንዲሳካላት ከመሆን ውጭ ሌላ ምንም አይነት ምርጫ የላት። በቃ ይሆንላታል። ይሆንላታል ማመን ፈለጉም አልፈለጉም፣ መቀበል ፈለጉም አልፈለጉም ይሆንላታል። እና የግብጽን ሐሳብ ተቀብለው መጥተው እያለቀሱ እያስለቀሱ፣ እየጮሁ እያጫጫሁ ያሉ አካላቶች ነገሩ የቱንም ያህል አያስኬዳቸውም። እነሱ የሁሉ አተካራ እያሉ እንግዲህ ኢትዮጵያ ባሰመረችው መንገድ እየሄደች ነው። ይኸው አርማይ ብላ መታለች። ነገ ደግሞ ልክ እንደዚህ ሰርታና ታትራ ድሉንና ዋንጫውን ይዛ ብቅ ትላለች። ይሄ የኢትዮጵያ መልኳ ወትሮም የኢትዮጵያዊነት መልኩ ይሄ ነው። ወትሮም የሀገሬ ድሏ ይሄ ነው። አልፈርድባችሁም። እውነትም ዶክተር አብይ አህመድ ፈጥፈጧችኋል። መፈጥፈጥ ፍቻ አይደለም ደግሞ እንዳትነሱ አድርጎ ፖለቲካዊ ሞታችሁን እንድትሞቱ አድርጓችኋል። ልክናችሁ ልክናቸው አልቅሱ። አሁን ይሄ እንትን ምናምን የምትሉ ሰዎች የጠቅላይ ሚኒስትሩን ድፍረት ከየትም ልታመጡት አትችሉ። ዶክተር አብይ አህመድ ያላቸውን ትጋት ከየትም አታመጡት። ለዛ ነው እንዲህ ምታለቅሱ ጢሎ ያዥ ያደረጋችሁ፣ ተንጠልጣይ ያደረጋችሁ። ተንጠልጣይ ብቻ እኳ ዓለም ደግሞ የሆነ አሳፋሪ ተንጠልጣይ፣ የጅል ተንጠልጣይነት ጉትቻ፣ እነ ጀነራል አሉሻሉች ጉትቻ ሆነዋል። ጉትቻ በድፍረት ስንቱን ከሚጎትቱ ጋር ሊወዳደሩ አይችሉም። እና ከዛ አንጻር ማየትና መመልከት ያስፈልጋል። እንዳልኳችሁ ጉዳዩን በጣም በስፋት ሰሞኑን እንመላለስበታለን። የተሰጣቸው ስምሪት ምንድን ነው? ከነገሩ ጀርባ ያለው ምንድነው? የሚለውን እየተመላለሰን እንቃኘዋለን። ይሄ ግን በስርዓታችን ነው። እያንዳንዷን ጥቃቅን ድላችንን ነው የምናከብረው። እናንተን የምንለው በየቀኑ የሚሰሩት ጉዳዮች ኢትዮጵያን ከፍ ከማድረግ ውጭ ሌላ ድልም ምርጫ መንደር የለን። አጽኖት ሰጥተው የሚናገሩ ናቸው። ደግሞም ይሆኑልናል፣ ደግሞም ይሳኩልናል፣ ደግሞም የኔ ሀገር ታሸንፋለች፣ ከፍም ትላለች። እንደ ልማዷ እንደ ልማዷ ሆኖላት ተሳክቶላትም ትታያለች። የሚንጫጫው ይንጫጫል፣ የሚጮኸው ይጮሃል፣ የሚያለቅሰው ያለቅሳል። ኢትዮጵያን ያሉ የተባበሩ ያሸንፋሉ ግብፅ ምትልክ አስመራ አሉ እና ኢሳያስን ምናምን ቢልኩ ማን ቢልክ ኢትዮጵያን ከታስበላት ማስቀረት የሚችል ኃይል የለም። ምክንያቱም የሚሄዱበትን የሚያውቁ ሰዎች ኢትዮጵያን እየመሯት ስለሆነ ኢትዮጵያ እውነተኛ ልጆቿ